ጨካኛ የእንጀራ እናት እንግዲህ በምሳሌ ላይ ያደረገችው ነገር በተለይ ብሩኬን እጁን በእጁ እንዲያደርግ እንግዲህ አስገድዳ መድሀኒቱን አቃይራ ጉድ ሰርታለች ማለት ነው። ፈጣሪ ከእንደዚህ አይነቶችን ክፉ እንጀራ እናት የጠብቃችሁ። እንግዲህ ካለፈው ፓርት ዛሬውን ፓርት ከመንገሬ በፊት ትንሽ ቀንጨብ ቀንጨብ አድርጌ ላሳውቃችሁ። እንግዲህ ምሳሌ እናቷ የሞተችባት የብሩክሊ ስትሆን ማህሌት የተባለች ሚስት አግብቶ ልጅቷን ግን የማትወዳት እንደሆነ በተደጋጋሚ ትምህርት ስታሳያት ስትወስዳት፣ እንደምትመታት፣ እንደምታሰቃያት አንቺን ሲታርጌ ያለች እንደምትላት ሆኖም ግን ምሳሌ ለፍጹም ለአባቷ ይህን ነገር አትናገርም ነበር። እንግዲህ ቅድስት ሰራተኛዋ ከገባች በኋላ ግን የምታየው ነገር ግራ ያጋባታል። አባትና እናት አንድ ጊዜ ምግብ ሊሰጧት መድኃኒት እንድናደርግበት ምግብ አዘጋጅ ሲሏት፣ እንዴ በአባትና ልጅ አንድ ላይ ልጅቷን ሊያስወግዱ ነው ወይ? ብላ ቅድስት ተጠራጠረችና እኛ ውጭ ነው የምንበላው ሲሏት ምግቡን ለማዘግየት ፈልጋ እኔ ሰርቼ ሰጣታለሁ፣ ሂዱ እያለች በተደጋጋሚ ብትናገርም እኛ ሰተናት ነው የምንሄደው ሲሏት በጣም አዘነችና መድሀኒ እንደምንም ብለያንም ያንም ምግብ ሰርታ ስሰጣቸው መድሀኒት ሲጨምሩ ባልና ሚስት ቁጭ ብለው ስታይ ተደናገጠችና ሩጣ ያንም ምግብ ስትደፋው ምሳሌ ፌንት ሁና ትወድቃለች። ለምን ደፋሽ ብሎ ብሩኬ ይናደዳል። እቺ ልጅ እኮ ከአባቷ የወረሰችው ህመም፣ ከእናቷ የወረሰችው ህመም አላት። እናቷ የሞተችባት በዚህ ህመም ነው። ስለዚህ ህመም በኢትዮጵያ ላይ ህክምና ስለሌለው እስከምንታገስ ድረስ መድኃኒቱን አይኗን እየጨፈን እየሰጠን ማስረዘም አለብን ጊዜዋን ብለን ነው ሲላት፣ ወይኔ ቅርታ፣ ተሳሳት ኩኝ ቅርታ። እኔ ደግሞ አንድ አይነት ሆናችሁ ልጅቷን ለማስወገድ አስባችሁ መስሉ ነው ስትል ይቅርታ ጠይቃለ። ይህንን የተመለከተች ቅድ ማህሌት እንግዲህ በዛው ከኤፍራታ ጓደኛዋ ጋ እየተነጋገረች ሌላ መድኃኒት ቀይረው ምሳሌ ማስወገድ ይመካከራሉ። ይህንም ሲመካከሩ ቅድስት ትሰማለች። ኬክ ገዝተው ከኬኩ ላይ ይህ መድኃኒት በአንድ ጊዜ ይገላታል አይደለ? እያለች እያወራች ከኤፍራታ እህቷ ጋር ስታወራ ቅድስት ተደብቃ ትሰማለች። ያ መድኃኒት ሰጥታ ልታስወግዳ ስትል ከኬኩ ላይ ስትጨምረው ስታይ እባክሽ አባቷ ምግብ እንዳይበላ ብሏል ዛሬ ስትላት፣ ላንቺኔ ላንቺ ነው ያለሽ ብላ ስትደውልለት፣ ብሩክ ያልገባው ደግሞ እራላልኩ አለ ማለት ነው። ከዛ በኋላ መድኃኒቱን እንዳሰጣት ብላ የምታልፍ መስላ ኬኩን ትደፋ አባታለች። በዚህ ማህሌት ትበሳጫለች። ለምን መድኃኒት ቀይራ ልሰጣት ያሰበችው ሳይሳካላት ይቀራል ከዛ ከቤት ሲመጣ ለምንድነው ምግብ የተጣላችሁ ሲላት መድኃኒቱን በሰዓቱ ሳልሰጣት ስለቀረሁ ብላ ቅድስት ትዋሻለች። ምክንያቱም በርቀቱና አንገቷን በምስል እያሳየች እገልሻለሁ የሚል ምልክት ስታሳያት ስለነበረ ነው። እንግዲህ ይህም አልቀረላት። በስተ መጨረሻ እንግዲህ ልጅ አይኖረኝም፣ ከብሩክ ሌላ ሴት ልጅ መኖር የለበትም የእኔ ልጆች ብቻ ናቸው የብሩክ መሆን ያለባቸው ያቀደችውን እቅድ ለማሳካት መድኃኒቶቹን ለማቀየር ወሰነች። ሰላም፣ ወደ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይ፣ ላይክ፣ ሸር እያደረጋችሁ አበረታቱን። እንግዲህ ይህ በጣም አሳዛኝ የሆነ ነገር ነው። በሁላችን ምን እንማርበት የሚገባ ነው እና እንግዲህ ምሳሌ ትምህርት ቤት ስትወስዳት እንደምታሰቃያት ስለምታውቅ አባቷ ከትምህርት ቤት ሲያመጣት አባዬ እማዬ እኮ አትወደኝም። እኔ ከወደድኩሽ ምን አነሰች ልጄ፣ ይላታል ማለት ነው። አይ አንተ እኮ ሁሉን ነገር መሆን አትችልም። እኔ ላንቺ ሁሉንም ነገር መሆን የምችል አባት ነኝ፣ ይላታል አረ፣ እሽ እናት መሆን ትችላለህ ብላ የማይጠየቅ አግባብ የሌለው ጥያቄ ትልቁን ነገር ጫነችበት። አይ እኔ ላንቺ የፈለገው እናት የምታደርገውን ነገር መተካት እንደምችልልሽ ቃል ልግባልሽ፣ እሷም ደግሞ እኮ ትወድሻለች ሲላት፣ አይ እሷ አትወደኝም፣ ቅድስት ብቻ ነች የምትወደኝ ብትስለብላ ትነግረው አለች። ቅድስት እንግዲህ ከቤት ውስጥ የሚያደርጉትን ድርጊት እየተከታተለች ልታስመረዛቸው ስላልቻለች ኤፍራታና ማህሌት ቁጭ ብለው ሻይ አፍልታ ስትሰጣቸው ስሚ አለቻት ኤፍራታ ቅድስት፣ ስንት ብር ብንሰጥሽ እዚህ ቦታ ላይ ብን ብለች ትሄጃለች ሲላት ስትላት፣ አገሬ ሄጄ ትልቅ ነገር ገዝቼ ከፍቼ የምሰራበት ነገር ከሰጣችሁኝ እወዳለሁ። አዎ አለች ማህሌት መቶ ሺህ ብር ብንሰጥሽ ትሄጃለሽ ብላ ስትጠይቃት እሺ አለችና ወዳውኑ ትራንስፈር አደረጎላት ያችን መቶ ሺህ ብር ይዛ ወደ ታይ ትወርዳለች። ከዛ በፊት ግን ሲጨናነቁ ስታያቸው እየሰራች ከቤት ሰራተኝነት ያጠራቀመችውን ሀምሳ ሺህ ብር ለብሩክ ምንም ባይሆንም እንኳ ለጊዜው ይሆን ሀልስ ብላ ሰጠችውና ከዚህ በኋላ ደግሞ ለቤት ሰራተኝነት ደግሞ መዋል አልጠይቅህም ስትለው እንግዲህ ሚስቱ አልጋ ላይ ተኝቶ ምሳሌ እኮ ልትሞት ቢ ነው ሲላት ፈጣሪ ነው እኮ ታዲያ መጣባት ምን ማድረግ ይችላል? ማንኛውም ሴት እንደሚያደርገው ነው ያደርግ ነው። ስለዚህ ቤቱንና መኪናው ይሸጣ ሲሏት መጀመሪያ እሺ ብላ ተስማምታ ነበር። በኋላ ግን ስትመክራት አልፈልግም ስትል ኔ ምን አይነት አረመኔ ጨካኝ ሰው ነው አቅፍ የምተኛው ብሎ ተናዶ እንግዲህ ተናግሯት ነበር። አሷ እንደዚህ እያደረገች ሊ ማህሌት ቅድስት ይሄን እንዴት ታደርግልኛለች? ብሎ በጣም ገረመው። ከዛ ምቅፍ ሲያደርጋ ድንገት ደረሰችባቸው። ከዛ ተላቀቁ። ምን እያደረጋችሁ ነበር? ሲት እያጠራቀመችውን አምሳ ሺ ብር እየሰጠች እያመሰገንኳት ነበረ አላት። አላት ማለት ነው። አሁን እንግዲህ ማህሌት ይቺ ቅድስት በሁሉም ነገር ከብሩ ጎን እንደሆነ ስታይ መድኃኒቱንም አልሰጥም ብላ ስትተው ለምንድን ነው ብሎ ሲላት እንግዲህ አንተና እኔን እኮ ልታለያይ ና አንተ ልታገባ ስለምትፈልግ ነው አንተ ደግሞ እየገፋፋሃት ቦታ እየሰጥሃት ነው አለችው ማለት ነው እሱም በቃ መከራውን ከማንኛቸው ማመን እንዳቃተው ዝም ይላል ቅድስትን በተደጋጋሚ እባክሻብሪሽኝ ሁኝ ክችን እዚህ ቁጭ አትበይ እያለች ትላለች ለምን መድሃኒቷን እንዳይሰጧት እየፈራች ነው እንዴ አንቺ ደግሞ ከክችን ለምንድን ነው የምትመጣልሽ አንድ አይጣይቻለሁ ወይ ስትለው እና ምሳሌ ልታድንሽ ነው በሂጂ እያለ ሲያታይ ቅድስት እየ አብረይን ትሆን ብላ በተለመነው ምፍ እሺ አላለም። እሷ በተከታታይ እየተከታተለ የምታስ ጥላት ይመስል ትጨናነቃለች። ግን ለምንድነው እንደዚህ የሚያደረጉ ትላለች። ከዛ እንግዲህ እታች ብሩኬን ጠብቀውና ልጁን ከትምህርት ቤት ይዞ ሲመጣ ገንዘቡን ትሰጠዋል የምን ገንዘብ ነው ከየት አገኘሽው አሁን ለጊዜው ጊዜ ይሄን ነው ትራንስፈር ያደረግኩት ቀሪ ደግሞ ሰጠሃለሁ ግን አጭበርብሬም ወይም ሰርቄም አይደለም የሰጠው ስትለው ግራ ተጋባውና ተቀበላትና ደስ አለ ወደ ቤት እንግባ ሲላት ከኋላ ከኋላ እየተከተለች ወደ ኋላ ትቀራለች ከዛ በሩን ከፍተው ሲገቡ ቅድስት ግቢ እንጂ ሲል ምን ብለው ኤፍራታና ማህሌት ይደነግጣሉ ምን ነው መጣች እንዴት እንደ ብላ ሂዳ እንዴት ትመጣለች ተሳድባ ብስንት ስንት ነገር አድርጋ ንኮን ሄደችው ሲል ነጊቢ አለና አስገባት። ከዛ በኋላ እንግዲህ እነሱ እንዴት መጣች ችልጅ ከመጣችማ አንድ ነገር ታረገናለች እያሉ እየተያዩ ነበር። ምን ወሰኑ? እሷን ለማስወገድ ወሰኑ። ማለትም ቅድስት ሰራተኛዋን ከዛ ክፍል ውስጥ እንፈልግ ሻለን ብለው ሲጠሯት እሷን ቢለዋ ደብቃ ይዛገባች ከዛ እንግዲህ ልትገሉኝ ነው ሁለታችሁም እኔን ልትገሉኝ ነው ስትላቸው፣ አዎ ሲሏት ቢላዋውን ወደፊት ለፊት አወጣችና፣ በሉ እንግዲህ እኔን ከኔ ራሴን መከላከል ግዴታ አለብኝ ስ ብላ ቢላዋውን ስታንቀሳቀስባቸው፣ ሁለታቸውም እየተርበተበቱ በሩን ክፈቱ ቶሎ በሉ ክፈቱና ቁልፉ ለእኔ ስጡ ብላ ስታስገድዳቸው፣ እየተንበቀበቁ ቁልፉን ነቅለው ለእሷ ሲሰጧት፣ እሷ ደግሞ ወታ እነሱን ከውስጥ ቆልፋቸው ትወርዳለች። ከዛም እንግዲህ ታች ወርዳ ብሩክን ስትጠብቀው ቆይታ ብሩክ ሲመጣ ምን ሆነች? እቹት እቹት መጣች እኮ ቅድስት ብላ ታያታለች። ምሳሌ ምን ሆነች ነው ሲላት፣ ትንቀጠቀጥና ሁኔታውን ትነግረዋለች። እነሱ ደግሞ እሷ አስራነ ነው ብለው ገመድና ገመድ ጠምጥመው እጅና እጃቸውን ወደ ኋላ አድርገው አልጋ ላይ ቁጭ ብለው ጠበቁ። ብሩክ ሲገባ ገመዱ መጠምጠሙን እንጂ መቋጠሩን አላየውም። ከድንጋጤው እንጂ አለመቋጠሩን ሲያየው እንረሱ ራሳቸው እንደጠመጠሙት ይረዳ ነበር። ሆኖም ግን እውነት ይሄን ነገር እኔ ማንኛችሁ ልመን ቅድስትን ወላ እናንተን ግራ አጋባችሁኝ። ገና ለፖሊስ እናመለክትና እናስይዛታል። እንዲ ርጋ ጠፍራን ወጥታ ሄደች። ምን ተፈጥሮ ነው እናንተ እንደዚህ አስራ የምታደርግባችሁ ነገር እኔ ግራ የገባኝ ነገር ነው ብሎ አላቸው እሷም አልገባም ከቤት ብላ በዛው እንደገና ስትሄድ፣ ቅድስት እንግዲህ ትምህርቱ ቤት ገብታ ቁጭ ስትስም ሂዚን ኢንፎርሜሽን አቁልቂ ደግሞ አንቺ ስትላት ኤፍራታን ደግሞ አንቺን አስሉ አልወድሽም፣ እኔ በፍጹም አንቺን አልወድሽም ትላታለች ኤፍራታን እኔ ንስ ተውጅኛለሽ። አለ ወይዘሮ ማህሌት። ዝም አለች ኤፍራታ። ብድጋል ቶሎ በአባቷ መጥቶ በገዛ እጁ ልጁን እንዲያስወግዳት ብልቃጡን ቀያይሬው እኔ መድኃኒት መስጠት አስቁሞኛል። አባቱ ራሱ እየሰጣት ነው። ጠርጥሮኛል መሰል ስትል ስትነግራት መድኃኒቱን አቀያይረሽ አስቀምጪ ብላ ይች የተረገመች እህቷ ኤፍራታ ትነግራታለች። ያንን መድኃኒት አቀያይራ ነበር ከዚህም በፊት ኤፍራታን እባክሽ እህቴ የምከሪያት ልጄን ላጣት ነው፣ ባንቆኮ ስጄ ማሳከም አለብኝ ህክምና ውጭ ሀገር ተገንተዋል ሲላት፣ እኔ በቤተሰብ መካከልና በባንና ሚስት መካከል መግባት አልፈልግም ነበር ያለችው ማለት ነው። በዚህም እናንተ ሁላችሁም ጨካኞች ናችሁ፣ እናንተ መጥፎዎች ናችሁ ብሎ ነበር የመለሰላት። ከዛም በኋላ እንግዲህ እንደዛ እያሉ መድኃኒቱን እንደተባለችው አቀያየረችው። ቅድስት ደግሞ በፍጹም ምግብ አልበላም ቅድስት ካልመጣች ብላ ምሳሌ አልበላም ብላ አስቸገረች። እባክሽ ቤቢ ላት በፍጹም እሺ እኔ የሰራሁትን ትበያለች ሲላት፣ አንተ የሰራሁንም ሳይሆን ቅድስት የሰራችሁት ነው የምበላው ስትል አስገደደችው። ለዛሬ እኔ ልስራ ቅድስት ትበጣለች፣ እሺ ደውልላታ ብላ ስልክ ስት ደውል ድምፁን ክፈተው አለችው። እና ምን ይኸውልሽ፣ ምግብ አልበላም ብላኛለች፣ ባክሽ ቅድስት አስቸግራኛለች፣ ነይልኝ ሲል ተማጸናት። እሺ ትመጭልኛለች? ቅድስቲ አናፈኩሽኝ፣ በጣም ነው የምናፍቂኝ። ግን አንተ ብሩክ ልጅህን ጠብቃት፣ ማህሌት ልታስወግዳት ታስባለች ስትልም ብትነግረው እሱ ግን በፍጹም ከልቡ አላደረገው። ከዛም በኋላ እንግዲህ እሷ ያን ነገር እንደዛ ብላት በላለሁ ማታ ከትምህርቱ የስመለስ አገኝሻለሁ ስትላታው ያለ በለዚያ ትምህርትም አልማርም ምግብም አልበላም ብላ በቤት አመጻ ነበረ ምሳሌ። ከዛ ምሽት ተብሎ ምሽት ላይ ያው ከትምህርት ቤት ስትመጣ እንዲታገኛት ብላ መታ በር ስታንኳኳ ማህሌት ትከፍታታለች። አንቺና እኔ የዚህ ቤት የምንኖረው አይጥና ድመት ሁነን ነው፣ ገባሽ አለቻት አሁን ከዛ፣ ማን ነው ብሎ በር ሲከፍት እሷ ናት ግቢ መጣሽ እንዴ ብሎ አስገባት ማለት ነው። ያስገባት ጊዜ ከኤፍራታ ጋር ስልክ መለዋወጥ ጀመረች። በይ መድኃኒቱን ቀይሪና አንቺ ቤት ውስጥ መገኘት የለብሽም እራሱ አባትየውና እሷው ሰራተኛይቱ ወንጀለኛ ሆኖ እንዲያዙበት እነሱን ቤት ጥለሻቸው ውጭ ስትል መከረቻት። ከዛ በፊት ደግሞ ጓደኛዋን ደውላ ቤቱንና መኪናውን እገዛልሻለው ውበት ታይቶኛል አንቺን አገባሻለሁ እያለ ሲያዋራት ስትሰማ ማህሌት ቅድስት በቪዲዮ ኮል እያረገች ከነ ድምጿ ትቀርጻታለች። ስትቀርጻ ድንገት በሩክ ደርሶ ምን እያረግሽ ነው ሲዳ ደንግጣ ስልኳን ወደ ኋላዋ ታደርገዋለች። ሪከር ዳርጋ ይዛባታለች። እሷም አላወቀችም። ከዛ እንግዲህ ገብታ እሷም ምግብ ተዘጋጀላቸው እና ምግቡን ሊያበሏት ምሳሌን እንግዲህ ሳሎን ላይ ቁጭ አድርገው፣ እሰይ እንኳን መጣሽልኝ መቅድዬ እያለች ደስተኛ ሁና እያለች ምግብ ተዘጋጅቶ ምግብ ሊበሉ ሲያቀርቡ መድኃኒቱን ቶሎ ብላ እሷ የእሷን መድኃኒት አቀያየረችና ወደ ውጭ እንደምትሄድ ተናገረች። የት ልትሄጅ ነው? የሆነ ቀጠሮ አለ ሊሄር ነው አለቻቸው። ልሸኝሽ በመኪና ሲላት፣ አይ በእግሬ ሄዳለሁ ቀስ ብዬ አለችው። እሱም እሺ አለና መሸኝ ወጣች። እነሱም እንግዲህ አገራማ ነው ብለው የሳቁና እየተጫወቱ ያንን መድኃኒት ያቀያየረችውን አይንሽን ጨፍኝ፣ ምሳሌ ካልቻል ለምንድን ነው የምንጨፍነው? ጨፍኝ፣ አባትሽ ካለች ጨፍኝ አሏት። እሺ ብላ አይኗን ጨፈነች። አይኗን ጨፍና ግልጥ ስታደግ ያን መድኃኒት ሳያስተውሉ የተቀየረው መድኃኒት ምግቡ ላይ አድርገው ሰጧት። ምሳሌ የሚያን ምግብ እንደተመገበች ወዳውኑ ፌንት ብላ ትወድቃለች። ተደናገጡ። ማለትም ብሩክና መቅዲ ከዛ፣ አረ ቶሎ በይ ውሃ አምጪልኝ፣ ውሃ አምጪልኝ እያለ ቢጮህ ውሃ ለማምጣትም ገርሳ እጁ ላይ ዘንፍልፍል ብላ ወደቀችበት። እጀን በእጄ የሚባለው ነገር እንደዚህ ነው እና አንዳንድ ጊዜ ክፉ እንጀራ እና ሲሰጣችሁ በጊዜ ማሰናበት ይሻላል ነው የሚባለው። በተለይ አባት በተደጋጋሚ ልጆች የሚናገሩትን ነገር ከሰራተኛ የሚመጣው መረጃ ነገር ማዳመጥ እንደሚጠቅም ያየንበት ነው። ቅድስት ብትከታተልም ግን አሁን በማታስጥልበት መንገድ በገዛ እጇ ላይ እንድታስጠፋ አድርገው እንግዲህ በባልና ሚስቱ እጅ መተመረዘውን እንግዲህ የሰጧት ማን ነው? የተመረዘ መድኃኒት ነው ሲባል እንግዲህ አባትና ሰራተኛ ናቸው ሲባል እሷ ነፃ ለመውጣትን ሁሉንም አሰናብታ ሀብት ንብረት ለመጠን ለመውሰድ ያሰበችውን እቅድ እያሳካች ትመስላለች። ሆኖም ግን ፈጣሪ ደግሞ ምግቡን ከመመገቧ በፊት አባቷ ጸሎት አድርጊ ከምግብ በፊት ጸሎት ማድረግ ጥሩ ነው ሲል ጸሎት እንድታደርግ ምሳሌ ነግሯታል። ጸሎት አድርጋን የበላችሁ ምናልባት ፈጣሪ ጠብቋት ልትድን ትችላለች። ስለምትከታተሉን ከልብ እናመሰግናለን። ቀጣይ በሌላ እስከምንገናኝ ላይክ ሸር እያደረጋችሁ አበረታቱን።